ሁለት ጊዜ የመኪና አደጋ አጋጥሞኛል። ቅርብ ጊዜ ደግሞ ልጄ ልወልድ ስል ልጄ ትብቱን ተጭኖ ካፍኖ ህይወቱን ከሞት ያተረፉልኝ የሕክምና ባለሙያዎች ናቸው። ኦፍ ኮርስ በፈጣሪ ፍቃድ ነው። ነገር ግን ጥበብን የሚሰጥ ፈጣሪ ቢሆንም ጥበብ የተሰጣቸው ደግሞ ለሐኪሞች ነው። ስለዚህ እነዚህ ሐኪሞች ጥያቄ አንስተው ተራብን፣ የቤት ኪራይ የምንከፍለው ጎደለን፣ ለችን ትምህርት ቤት ክፍያ መክፈል አልቻል ሲጠይቁ የቅንጦ ተሳስተናል። ይሄ ቤዚክ የሆነ የህልውና ጉዳይ ነው። አስቡት ሰው ተርቦ እንዴት ነው የሚያክመው? ሪፖርት ስመለከት የሀያ ሀያ እንደ አውሮፓውያኑ አቆጣጠር ማለት ነው አንድ ሐኪም በኢትዮጵያ ውስጥ ለዘጠኝ ሺህ ዘጠኝ መቶ ሰባ ዘጠኝ ሰው ነው የሚደርሰው ይላል። ይህ ማለት አንድ ሐኪም በአማካኝ ወደ አስር ሺህ ሰው ያክማል። እንግዲህ አሁን ለምሳሌ አንድ ሐኪም ተማረረ፣ መክፈል አቃተው ትምህርት ቤት ክፍያ መገብ አቃተው መኖር አቃተው። የቤተሰቡ ህልውና ጥያቄ ውስጥ ሲገባ ምንድን ነው የሚያደርገው? መሰደድ ካልተመለሰለት ማለት ነው። ተሰደደ ማለት የነዚህ አስር ሺህ ሰዎች ጤና አደጋ ላይ ወደቀ ማለት ነው። እንዳልኳችሁ ነው የህክምናው ባለቤት ፈጣሪ ቢሆንም የተሰጣቸው ደግሞ እንዲያክሙ ኃላፊነቱን ለጤና ባለሙያዎቹ ነው። ስለዚህ የእነዚህ ጥያቄ እንዴት ነው ለግዣሪ የሚመስላል እነሱ ተጎዱ ማለት በጠቅላላ እኛም ተጎዳን ማለት ነው። እነሱ ታመሙ ማለት እኛም ታመምን ማለት ነውና በጣም ጥያቄያቸው መጠየቅ ያለበት ጉዳይ ነው ብዬ የማስበው። በነገራችን ላይ ደብሊዩ ኤችኦ አንድ ሐኪም ቢያንስ እንኳን ለአንድ ሺህ ሰው ቢያንስ ለአንድ ሺህ ሰው ነው የሚለው። በየሀገር ኮንቴክስት ግን እንደነገርኳችሁ ለአስር ሺህ